እንን ያዩ ሰዎች ብዙ ሰዎች ታመምናሉ። ብዙ ሰዎች የዛን ቀን ደግሞ እንደ ድንገት እረፍት ቀኔ ነው ሰኞ ሰኞ። ዶርዜ ማርያም ናት ማርያም ናት። እረፍት ቀኔ ነው ወዲያም ወዲህም አልልም። አረፌ በነበርኩበት ያው የእድሜ ጉዳይ እንደምታዩት አሁን ሰባ ሁለት እየደረስኩ ነው። ሰባ ሁለት ስልሳ ሁለት ነው፣ ሰባ ሁለት እንደዚህ ስለዚህ ስ ስኳሩ ምኑ የሚታይ ብዬ እሱ ላይ ነበርኩኝ። ማንፎች የለም ተባለ። ቁጭ ብለን ስለ ይመጣ ጀመር ወሬዎቹ። ልክ ማታ አካባቢ ለማክሰኛው መዘጋጀት ስላለብኝ ከፈተስ አድርገው የመልእክት ሳጥኖቼ በሙሉ ናትናኤል መኮንን ናትናኤል መኮንን ናትናኤል መኮንን ናትናኤል መኮንን ናትናኤል መኮንን ቴሌግራም መልእክት መሳጥን ስጋ ናትናኤል መኮንን አያሌው መንበር አያሌው መንበር ሲሳያ ጌና ሲሳያ ጌና ምን ተፈጠረ እና ህሊና ያላችሁ ብቻ መቋቋም የምትችሉ በተለይ አያሌው መንበር የደቡብ ጎንደሯ ማለት ነው። አይምሮ ያላችሁ በጣም ራሳችሁን የምትቆጣጠሩ ብቻ ይትንዱ ይላል። ከዛ መክፈትም ፈራው፣ ይሺ ስላየው ፈራው እና እነሱ ግን ሲያመጡት ያው እንትን የምትሉት አለ አይደለ? ምን አምጥተው ነው ምን ፈጥረው ነው? መቼም የአስር የመሞት የማይሰለቸው ቡድን ብዬ አልኩኝ። በተለያየ መንበር ያው ድሮ ጓደኛ ስለነበረ ደግሞ አክባሪውም ስለነበር ምን ብሎ ይሆን ብዬ አነበርኩት። አንተን የወለደች እናት ውሻ ትውለድ። ምን አይነት መድኃኒት ቢወስድ ነው የሰው ልጅ እንደ እንጨት በመጥረቢያ የሚፈልጠው? ቪዲዮውን ሙሉን ጨርሳችሁ የማየት አቅም ያገኛችሁ ሰዎች ጠንካራዎች ናችሁ። እንኳን ድርጊቱን ለመፈጸም ለማየት እንኳን አቅቶኝ አልጨረስኩትም። ፈጣሪ ሆይ አንተ ፊትህን አዙርልን፣ ጸሎት አለው መጨረሻ ላይ ፈጣሪ ሆይ አንተ ፊትህን አዙርልን፣ ይህ ከሰው ልጅ አቅም በላይ ነው ብሎ ያልቅሳ ያልቅሳ አላወቅኩም፣ ግን ጸሎት አድርጎ አየሁት። እና ልጁንም አየሁት ቀረብ አድርጌ አየሁት። በደንብ ፎቶ የተነሳ ነው እና አንዳንድ ፎቶ ላይ ምንም ግንባሩ ላይ ምንም አይታይም ነበር። እዚህ መስቀል አድርገውለታል። አረንጓዴ ቢጫ ቀዩም ደግሞ አንገቱ ላይ አስረውለታል። እና አየሁ እና ይሄ ከፍቻ ላይም አልኩኝ ሌሎች ጓደኞቼም ኧረ ዘመዴ፣ ምን አይነት ነገር ነው እንደሆና ምናምን አሉኝ እስቲ ቆይ ብዬ መሬትም ደወልኩ። ከዛ ቪዲዮ ያው ከመከላከያ የሚገኝ ቪዲዮ መጀመሪያ ዳንኤል ክብረት ያየዋል። ከዳንኤል ክብረት የናትናኤል መኮንን ገጽ ላይ ይለጠፋል ማለት ነው። ምክንያቱም ናትናኤል መጻፍም አይችልም ምንም ማለት አይችልም። የማን የማን ጽሑፍ እንደሆነ ሰባት ሰዎች ናቸው አድሚኖቹ። አድሚኖቹ ወደ ሰባት ሰዎች ስድስት ሰዎች አካባቢ ናቸው። አሁን ቀንሶ እንደሆነ አላቅም ነገር ግን እነሱ ጽፎ ሰጡት። ከዛ ቪዲዮውን እሱ ለጥፎታል እና ደወሎ ሬይሉ ወረዳ የመንግስት ደጋፊ ነ በሚል እንደ ማገዶ እንጨት ክቡር የሆነውን የሰው ልጅ በግፍ የቀኝ እጁን ድንጋይ ላይ አስቀምጦ በመጥረቢያ የቆረጠ የቀኝ ጆሮውን የቆረጠ ደመኛ የአማራ ህዝብ ጠላት ጽንፈኛ በመንግስት የጸጥታ ኃይሎች በቁጥጥር ስር ውሏል። ይሄ ሰው በላ ዘራፊ ሌባ ስብስብ ይዘገያል እንጂ ከያለበት ተለቃቅሞ መወገዱ አይቀርም ብሎ በጣም ለአማራ አዝኖ ለአማራ ተቆጭቶ፣ በእውነት በጣም ለአማራ ተቆጭቶ እሱም ልክ እንደ አያሌው መንበር አዝኖ አየው ማለት ነው። በእውነት በጣም አዝኖ አየው ግን ወደ ጁን ሁለት አካባቢ ይመስለኛል አይደለ? ቴክኒሻን ጁን ሁለት አካባቢ እንስራው እንስራው ምናምን ብለን ያስቀመጥነው አለ እንዲሁ። በኋላ ታመጣዋለ አሁን እንዳታመጣው። ጁን ሁለት ላይ ደግሞ የሰራዋለ እሱን ስናሰካካው አሃ፣ እቺ ነገር የሆነ ነገር አላት ማለት ነው አለና እስቲ በደንብ ልግባበት አልኩና ያው ላሊት አምላክን እንግዲህ ገባን። ስንገባ ይህ ልጅ ማን ነው ምንድን ነው ብለን ስንጠይቅ ከዚህ በፊት እጅ የሰጠ ሰው ነው። እጅ የሰጠ ሰው ነው። እጅ መስጠቱን ደግሞ እያየን ነው። በወር ራሱ የዳንግላ ኮሚኒኬሽን ይገርማቸዋል። ዳንግላ ዳንግላ ኮሚኒኬሽን ኖቬምበር ትዌልፍ በወረይሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭ ተቀበሉ ይላል። ህዳር ሶስት የባዓት አለት ማለት ነው። ለኢትዮጵያውያን የሚገባው እንደዛ ስለሆነ፣ በወረይሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭ ተቀበሉ። ባህርዳር ህዳር ሶስት 2018 ዓም በደቡብ ወሎ ዞን ወረይሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን ተቀብለዋል። በደቡብ ወሎ ዞን በርካታ ታጣቂዎች የሰላም አማራጭን እየተቀበሉ ነው ደቡብ ወሎ ነው። ዝም ብላችሁ አስምሩበት። ደቡብ ወሎ ደግሞ ማን እንደሆነ ማንዳታ እንትና ኮለኔል ፋንታው ሙሀባው ናቸው የሚንቀሳቀሱት። አሁን እንኳን ቀንሶባቸው የለም። በደቡብ ወሎ ዞን በርካታ ታጣቂዎች የሰላም አማራጭ የተቀበሉ ሬይሉ ወረዳን በጫካ ሲንቀሳቀሱ የነበሩ በእነሱ አደረጃጀት የሻለቃ አዛዥ የነበረ ቃሉ አስፋው፣ ዘመቻ መምሪያ ኃላፊ የነበረ ሱልጣን ሲሳይ እና ሌሎችም ታጣቂዎች ናቸው የሰላም አማራጩን የተቀበሉ። ከደቡብ ወሎ ዞን ኮሚኒኬሽን የተገኘውን መረጃ እንደሚታወቀው ታጣቂዎቹ ስናይፐርን ጨምሮ ሌሎች ትጥቆችን በመያዝ የሰላም አማራጭን ተቀብለዋል ይላል አሚኮ። ይላል ዳንግላ ዳንግላ ነው የዘገበው። ከዛ እዚህ ጋር ደግሞ ማነው የዘገበው? ላይ እስኪ ወደ ከላይ ያምጣልኝ። ደቡብ ወሎ ዞን እራሱ የብልጽግና ፓርቲ በወረይሉ ወረዳ በ08 ቀበሌ ኬራ ማርያም እና ለገዲዳ ወረዳ ከሸከፍ ቀጠና ላይ ሲንቀሳቀስ የነበረው የዋስቴን ክፍለ ጦር ሰንጥቅ ሻለቅ አዛዥ አስፋው ገብረስላሴ ዙረው አንድ ስናይፐር አንድ ካዝና ከመሰል ሰማንያ ስምንት ጥይት ጋር እንትን ብሎ ገብቷል ይላል እዛ ፎቶ ላይ ማነህ አለ አራጅ አለ የተመለከቱት አራጅ አለ አይ ብልጽግና ብልጽግና እዛው ፎቶ ላይ አራጆ አለ እንደምትመለከቱት ቆሞም ተቀምጦም ሲቀበሉትም ምን ሲሉትም አራጆዬ አለ ሰለ የተነሳ ምናምን አለ ተቀብለውታል ማለት እንግዲህ። መቼ ነው ዳር ሶስት የበዓት ዕለት ማለት ነው። እዚህ ጋር ደግሞ ማን የጻፈለት? የአማራ ሪጅን ፕሬዚዳንት፣ የፕሬዚዳንቱ ጽህፈት ቤት ከባህር ዳር ማለት ነው። ከባህር ዳር አዲስ አበባ ነው ባህር ዳር እንግዲህ አላውቅም። በጫካ ሲንቀሰቀሱ ገቡ ይላል። የገባው ልጅ ይዋለ እጅ ቆራጩም እዚህ ገብቷል፣ መሳሪያውንም አስረክቧል። ምን ብሏል? ከእሱ አጠገብ መጀመሪያ ላይ በሰማያዊ ወንበር ላይ የተቀመጠው ልጅ ደግሞ ልብ ብላችሁ ሂዱ፣ ቪዲዮ ላይ ሄዱና እዩት እጁን እንደዚህ የሰጠው ነው የተቆረጠ የተባል ልጅን እኔ አላወቅኩም። ብቻ እግዚአብሔር ይቅር ይበለኝ እሱ ላይ አላጣራው እና ይሄ ተቆራጩ እንግዲህ አለ ማለት ነው። ሌሎች ደግሞ ይሄ ማን ነው እንደዚህ ያለው? ይሄኛውም ደግሞ ደወል ዞን ከላይ ከላይ ያለው ማን ነው? ከላይ ያሳይ የሀርቡ ወጣቶች ናቸው። ሀርቡ ወጣቶች በቃ ገብቷል፣ ለመንግስት እጅ ሰጥቷል ብለዋል እነሱ። ምዳር ሶስት ነው ይሄንን ያሉት ቀኑን ብቻ ተመልከቱ። ከዛ በኋላ ቴዎድሮስ አያሌው ታውቁታላችሁ ቴዎድሮስ አያሌው በጁንታው ጦርነት ጊዜ ፌስቡክ ላይ እየወጣ ጁንታውን ያው ደመሰስ ነው እዛ ጋ ነው ምናምን የእኛ ጦር እዚ ጋ ነው ያለው ይልና ተቀርጾ ይሄዳል። ከዛ እነሱ በሳተላይት ያንን ዲቴክት ያደረጉና ቴዎድሮስ አያሉ ያለበትን ያደረጉና ወስደው መከላከያውን የአማራ ልዩ ኃይልን አፈር ከድሜ ያስበሉታል። ከዛ ልክ ጁንታው ሲመለስ እሱ ቀጥታ ምን ሆነ ብልጽግና ሆነ ቴዎድሮስ ወልዲያ ላይ ትንሽ ጉዳት አደረሱበት መሰለኝ። አዲስ አበባ ነው ያለው እሱም ቴዎድሮስ አያሌውም በቃ እንደዚህ አድርገው ታጣቂዎቹ የጫካ ትግል የነበሩትን በሰላም እጃቸውን ሰጥቷል አለ። ፎቶዎቹንም እንዳለ አወጣ ማለት ነው። ከዛ ሲሳያ ገናም የህዳር በአት አለት ወረይሉ ሲንቀሳቀሱ የነበሩ ገቧል። ልጁ ፎቶ አንድ ነው። በአጠቃላይ ተቀባበሉት ማለት ነው። የአማራ የፕሬዚዳንት ኦፊሱን አልነው እኮ ሌሎችም ይህንን ሰጡ እሺ ምናምን ካልን በኋላ እንዴት ነው ታዲያ ህዳር 15 እጅ የሚቆርጠው ወደሚለው ጉዳይ ገባን። ማለት በእውነት ያሳዝናል። ይሄ ሰውዬ እንዴት ወደዚህ ገባ? ይሄ ገዳይ የተባለ አረመኔ ገባ እና ለእኔ የላኩልኝ ሰዎች በሙሉ የሚሉት እስቲ በዚህ ጉዳይ ምን እንደምትልና ያል አንተ ጨካኝ፣ ብዙ ጊዜ እንደዚህ ነው የሚሉኝ። አሁን የባህር ዳሯን የሕፃኗን ልጅ ተደፈረች የተባለችዋን። በቃ እንደዚህ ነው። በቃ ብልጽግና ግር ብሎ እኔ ጋር ከመጣ አለቅ። እንደው የእኛ ሰዎች እንኳን ሰዎች አይቶ ጤነኛ ሰዎች ዘመዴ ይሄን አይተሃዋል ምናምን ቢሉኝ እንደው እንትንላለሁ። ብልጽግና መጀመሪያ አይቶት ምናባት እላለ። በዚህ በኩልስ አሁን ምን አፋ አለ? አንተ የምትደግፈው ፋን ነው አንተ የምትለው አማራ እንደዚህ ነው ምናምን ካሌ በተለይ የዋሀቢ ኢስላም፣ በተለይ ጽንፈኛ ፕሮቴስታንት፣ በተለይ አቀርቃሪ ሆዳም ኦርቶዶክስ ነኝ የሚል አማራ ይሄ የብአዴንና የብልጽግና መጥቶ ያንን ካሳየ በቃ ከጀርባው የሆነ ነገር አለ ማለት ነው። ይሄ ረጋ እላለሁ። የተለመደችዋን ጸሎቴን፣ አቡነ ዘበሰማያት፣ አባታችን ሆይ የምትላል እሷን ውድቅ እልና ይሄን እንግዲህ እናፍርሰው እልና እገባለሁ ማለት ነው። እናፍርሰው እስኪ እንምጣ ብለን እቺን ሰብስበን ምናምን አወጣም ማለት ነው። በዚህ ቀጣ ቀጥ ሲሉ ሙጂብ አሚኖም መጥቷል እ ሙጂብ አሚኖም መጣ። ሙጂቤ ሲመጣ በቃ ገባኝ ማለት ነው። የአዲስ አበባ እስልምና ወጣቶች ምናምን የሚባሉትም መጡ። የአዲስ አበባ እስላሞች ምናምን የሚባሉ ወጣቶችም መጡ። ቴሌግራሜ ላይ ገብታችሁት። ሙጂብ አሚኖ መጣና እንትን አለ። ይሄ መፍረሱን ሲያውቁና መበላታቸውን ሲያውቁ ዳንኤል ክብረት መጣ ማለት ነው። ዳንኤል ክብረት መጣ። ዳንኤል ክብረት ቡቡ ብሎ ነው የመጣው። በእውነት በጣም ተናዶ ነው የመጣው። ተናዶ መጣ ተናዶ መጣ። ና እንጂ ፎቶዋን እኔ ነኝ እየጠቀምኩት። ለነገሩ ፎቶውን ያስገባሁት እኔ ነኝ። ልጁ ከመከላከያ ሰራዊት አባል ጋር ሲነጋገር ነው። እሱን እንግዲህ ብዙዎች ባለሙያዎች እየተነጋገሩበት ነው። ሁለቱም ይሄንን ኤአይ ነው አይደለም የሚለውን አጣርተው የሚለቁ አካላት ሁለቱም አስገብተውት እነ ኤልያስ መሰረት ቼክ ፋክት በሚለው አጣርተን ፌክ ነው ብለነዋል በኤአይ የተሰራ ነው ብለዋል። እነ ቲኤስቲ አፕ ሌሎችም ደግሞ ባለሙያዎች አስገብተውት ፎቶውን በፍጹም ትክክል ነው ይሄ፣ ሁላችሁም ገብታችሁ አሳዩት ብለው አሳይተዋል ማለት ነው። ስለዚህ ፎቶ እውነተኛ ነው፣ ሪፖርቱን ኤአይ ይሰጣል ማለት ነው። እና ይሄ ሰኞ የበዓታ ለት እጁን የሰጠ ሰው የቂርቆስ ለት መጥቶ እጅ ቆረጠ ሲባል እና ይሄ ሲከሽ ዳኒ መጣ ማለት ነው፣ ጀው ብሎ መጣ። ተይዘው የመጡት ስልኮች ብዙ ነገር እየነገሩን ነው። እንጃሁኑ ሰዎች ከማን ጋር እንደሚገናኙ ማን ገንዘብ እንደሚልክላቸው እነማንን እንደደፈሩ እነማንን እንደገደሉ እነማንን እንዳገቱ ብዙ ብዙ ነገር እየነገሩን ነው። ሰዎቹ በግፍ ስለሚዝናኑ ነውሩን ሁሉ ቀድተው ያስቀምጣሉ። ከያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶቹ ግን ለህዝብና ለሞራል ሲባል ይቀመጣሉ። ይህ ግፍ ቪዲዮ በመለቀቁ ዛሬ ከሚንጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ ብሎ ሀሳቡ ሰጠ ማለት ነው። እንግዲህ ዳኒ ያሳዝነኛል። ምንም ማድረግ አንችልም፣ ወዶ የገባበት ስለሆነ ምንም ያሳዝነኛል። ብቅ ሲል ምን አማራጭ አለ? ራስን መከላከል በሚለው እንትን የአማራን ትግል የአማራን ያሳደገውን የራሱ ዘር እንግዲህ አማራ ከሆነ ማለት ነው። በዚህ መጠን ለመቀጥቀጥ ሲመጣ ያው ፖለቲካ ነው ምላሽ ይሰጠዋል ማለት ነው። ልክ ይሄ ከተባለ በኋላ ሙጂብ አሚኖን ተመልከቱት። ሙጂብ አሚኖ ከቻለ ሙጂብ የስልጤ አክቲቪስት ነው። እንግዲህ ስልጤ አሁን የኢትዮጵያ የብሔራዊ ደህንነት መረጃውን ዋና ኃላፊ ነው። የዳንኤል ክብረትን ራሱን ኮፒ ያዘ። እንግዲህ ከዳንኤል ጋር አብረን እንሰራለን ብለዋል ስለሰለመ አብረን እንሰራለን ብለው ተናግሯል። ያው ሼህ አብዱል ከሊልም አይታችሁታል። ሙጂባ ሚኖም ከዚህ በፊት ሀሳቡን ስለቀየረ ግራኛ አህመድ ጻድቅ ነው ስላለ ከዚህ በፊት የተናገረውን በሙሉ ማሩኝ ስላለ ትተነዋል ብሎ ጽፏል። ሙጂባ ሚኖ እና የዳንኤልን ኮፒ አድርጎ ዳንኤልን እጁን አጣምሮ ከዛ ልጁን ደግሞ መስቀል በደንብ በደንብ መስቀሉን ጎላ አድርጎ ክርስቲያን ነው እንደዚህ የሚያደርገው ኦርቶዶክስ ነው እንዲህ የሚያደርገው ለማለት ይሄንን ሰራ ማለት ነው። ይሄ ሁሉ ተደርጎ ግን ነገሩ ቢከሽፍም በደንብ በደንብ ማድማት ያስፈልግ ነበር እና እውነት የአማራ አምላክ ካለ እውነት የንጽዋን አምላክ ካለ እውነት እንደዚህ በየቦታው እንደ ቅጠል እንዲረግፉ የተፈረደባቸው የነዚህ የሕፃናት የሴቶች አምላክ ካለ እንደው የተቻለ ነገር ስጠን አልኩት። ከዛ ናቲ ቪዲዮ ይዞ መጣ ማለት ነው። ተይዟል አለ። እንደምትመለከቱት ተይዟል አለ። በቁጥጥር ስር ውሏል ብሎ ደግሞ ነገረን ማለት ነው። ተይዟል ብሎ ያለበትም ሁላችሁም አይታችሁታል። እንግዲህ ቪዲዮውንም እሱ ነው የሚያሳየው። ከዛ በኋላ ደግሞ መያዙንም የሚነግረን እሱ ነው። አምልጦ ነበረ ያው ተያዘ አለ። እንግዲህ ፋኖ ነው አይደለም። ፌስቡኩን ፌስቡኩ ላይ አለ። ፌስቡኩ ላይ ተይዟል በቁጥጥር ስር ውሏል የሚል ከነ ሙሉ ፎቱ ፌስቡኩ ላይ አውጥቶታል። ቴክኒሽያን አረጀህ መሰለኝ አንተ እና ያንን ፌስቡክ ላይ ያለውን እኔ እዚህ ላሳያችሁ እችላለሁ፣ ወይም ሁላችሁም እናት ናይል ጋር ሄዳችሁ ገብታችሁ ማየት ትችላላችሁ። የአማራ ፋኖ እንዴት ወታደሮችን እንደሚንከባል የአማራ ፋኖ የተያዙትና የተማረኩት ያውቃሉ። እንዲህ አይነት ጣባይ እንዲህ አይነት ነገር የለም። እስቲ በደንብ ልግባበት አልኩና ያው ላሊት አምላክን እንግዲህ ገባን። ስንገባ ይህ ልጅ ማን ነው ምንድን ነው ብለን ስንጠይቅ ከዚህ በፊት እጅ የሰጠሰው ነው እጅ የሰጠሰው ነው። እጅ መስጠቱን ደግሞ እያየን ነው። በወር ራሱ የዳንግላ ኮሚኒኬሽን ይገርማቸዋል። ዳንግላ ዳንግላ ኮሚኒኬሽን ኖቬምበር 12 በወረይሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭ ተቀበሉ ይላል። ህዳር ሶስት የባዓት አለት ማለት ነው። ለኢትዮጵያውያን የሚገባው እንደዛ ስለሆነ በወረይሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭ ተቀበሉ። ባህር ዳር ህዳር 3 2018 ዓም በደቡብ ወሎ ዞን ወረይሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን ተቀብለዋል። በደቡብ ወሎ ዞን በርካታ ታጣቂዎች የሰላም አማራጭን እየተቀበሉ ነው። ደቡብ ወሎ ነው፣ ዝም ብላችሁ አስጉሩበት። ደቡብ ወሎ ደቡብ ወሎ ደግሞ ማን እንደሆነ ማንዳታ እንትና ወደ ኮሎኔል ፋንታው ሞሃባው ናቸው የሚንቀሳቀሱት። አሁን እንኳን ቀንሶባቸው የለም። በደቡብ ወሎ ዞን በርካታ ታጣቂዎች የሰላም አማራጭን የተቀበሉ ወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ በእነሱ አደረጃጀት የሻለቃ አዛዥ የነበረ ቃሉ አስፋው፣ ዘመቻ መምሪያ ኃላፊ የነበረ ሱልጣን ሲሳይ እና ሌሎችም ታጣቂዎች ናቸው የሰላም አማራጩን የተቀበሉ። ከደቡብ ወሎ ዞን ኮሚኒኬሽን የተገኘውን መረጃ እንደሚታወቀው ታጣቂዎቹ ስናይፐርን ጨምሮ ሌሎች ትጥቆችን በመያዝ የሰላም አማራጭን ተቀብለዋል ይላል። አሚኮ ይላል ዳንግላ። ዳንግላ ነው የዘገበው። ከዛ እዚህ ጋር ደግሞ ማነው የዘገበው? ላይ እስቲ ወደ ከላይ አምጣልኝ። ደቡብ ወሎ ዞን ራሱ የብልጽግና ፓርቲ በወረይሉ ወረዳ በ08 ቀበሌ ኬራ ማርያም እና ለገዲዳ ወረዳ ከሸከፍ ቀጠና ላይ ሲንቀሳቀስ የነበረው የዋህትን ክፍለ ጦር ሰንጥቅ ሻለቅ አዛዥ አስፋው ገብረስላሴ ዙ አንድ ስናይፐር አንድ ካዝና ከመሰል ሰማንያ ስምንት እንትን ብሎ ገብቷል ይላል እዛ ፎቶ ላይ ማን አለ አራጅ አለ የተመለከቱ አራጁ አለ አይ ብልጽግና ብልጽግና እዛው ፎቶ ላይ አራጆ አለ እንደምትመለከቱት ቆሞም ተቀምጦም ሲቀበሉትም ምን ሲሉትም አራጆዬ አለ ሰለ የተነሳ ምናምን አለ ተቀብለውታል ማለት እንግዲህ፣ መቼ ነው ዳር ሶስት የባዓት አለት ማለት ነው። እዚህ ጋ ደግሞ ማን የጻፈለት የአማራ ሪጅን ፕሬዚዳንት፣ የፕሬዚዳንቱ ጽፈት ቤት ከባህር ዳር ማለት ነው። ከባህር ዳር አዲስ አበባ ነው። ባህር ዳር እንግዲህ በጫካ ሲንቀሳቀሱ ምናምን ገቡ ይላል። የገባው ልጅ ይዋለ እጅ ቆራጩም እዚህ ገብቷል፣ መሳሪያውንም አስረክቧል። ምን ብሏል? ከሱ አጠገብ መጀመሪያ ላይ በሰማያዊ ወንበር ላይ የተቀመጠው ልጅ ደግሞ ልብ ብላችሁ ሂዱ፣ ቪዲዮ ላይ ሂዱና እዩት እጁን እንደዚህ የሰጠው ነው የተቆረጠ የተባለ ልጁን። እኔ አላወቅኩም ብቻ እግዚአብሔር ይቅር በለኝ እሱ ላይ አላጣራው እና ይሄ ተቆራጩ እንግዲህ አለ ማለት ነው። ሌሎች ደግሞ ይሄ ማን ነው እንደዚህ ያለው? ይሄኛውም ደግሞ ደወልዞኑ ዞን ከላይ ከላይ ያለው ማነው? ከላይ ያሳየኝ የሀርቡ ወጣቶች ናቸው። ሀርቡ ወጣቶች በቃ ገብቷል ለመንግስት እጅ ሰጥቷል ብለዋል እነሱ። ምዳር ሶስት ነው ይህንን ያሉት። ቀኑን ብቻ ተመልከቱ። ከዛ በኋላ ቴዎድሮስ አያሌው ታውቁታላችሁ። ቴዎድሮስ አያሌው በጁንታው ጦርነት ጊዜ ፌስቡክ ላይ እየወጣ ጁንታውን ያው ደመሰስ ነው እዛ ጋ ነው ምናምን የእኛ ጦር እዚህ ጋ ነው ያለው ይልና ተቀርጾ ይሄዳል። ከዛ እነሱ በሳተላይት ያንን ዲቴክት ያደረጉና ቴድሮስ አያሉ ያለበትን ያደረጉና ወስደው መከላከያው የአማራ ልዩ ኃይልን አፈር ከድሜ ያስበሉታል። ከዛ ልክ ጁንታው ሲመለስ እሱ ቀጥታ ምን ሆነ፣ ብልጽግና ሆነ። ከዛ ያው ቴዎድሮስ ወልዲያ ላይ ትንሽ ጉዳት አደረሱበት፣ መሰለኝ አዲስ አበባ ነው ያለው። እሱም ቴዎድሮስ አያሌውም በቃ እንደዚህ አድርገው ታጣቂዎቹ ጫቃ ትግል የነበሩትን በሰላም እጃቸውን ሰጥቷል አለ ዲያ የሁላችን ምርጫ